እያንዳንዱ ሀገር የባህር ከፍታ መጨመር ሲያስጨንቀው ማንም መፍትሄ አላገኘም። ኔዘርላንዶች ግን ውጤታማ የአየር ንብረት ለውጥን ተጽዕኖ እየቀለበሱ ቆይተዋል። አሁን በመቶች ለሚቆጠሩ ዓመታት ይውሉ የተጀመረው በ11 ዜሮ ዜሮዎቹ ነው። ደቾች በውሃ የተጥለቀለቀ ከተማቸውን ማየት ሰልችቷቸው ነበር። በሚያሳዝን ሁኔታ በተደጋጋሚ በጎርፍ ተጥለቀለቀ። አብዛኛው መሬታቸው ውሃ ሆኖ ጥቂት ቦታዎች ብቻ ነበሩ። ደረቅ የነበረው ከባህር ጠለል በታች ወደ ሰሜን በኩል ባለው ክፍል ባህር በጣም ቅርብ ነበር። የአትላንቲክ ውቅያኖስ ይህ ነበር። ለእነርሱ ጎርፍ የነበረው በዙሪያው ካሉ አካባቢዎች ይህ የጎርፍ አደጋ የተለመደ ነበር። ይህን ጎርፍ ለማስቆም የተደረገው ጥረትና የተወሰደው መስዋዕትነት ቀላል አልነበረም። ኔዘርላንዳውያን የሚችሉትን ሁሉ ጥረት በማድረግ እዚህም እዚያም ግድቦችን ሠሩ። ነገር ግን ብዙ ዘመናት እያለፉ ሲሄዱ እነዚህ ፕሮጀክቶች ግዙፍ ሆነው የጣት ጥፍር ጫፍ ድረስ ሲደርሱ ነበር። የንፋስ ወለሎችን ውሃ ለማፍሰስ ሲጠቀሙባቸው ነበር። በጣም ትልቅ ከፍታ ያላቸው ትላልቅ ግድቦችንም ሰርተዋል። ሁሉም ደሴቶች የተፈጠሩት ከዚህ ከሰሜን ባህር አትላንቲክ ውቅያኖስ ነው። ነገር ግን ይህ ሀሳብ ምን ያህል የእብደት ሀሳብ እንደሆነ መገንዘብ ይችላሉ። የኔዘርላንድ ካርታ ምን ያህል እንደሆነ የሚመለከቱ ከባህር ጠለልበታል ከአገሪቱ አጠቃላይ መሬት 65 የሚሆነው በውሃ የተሸፈነ ነው። የደች ብልሃት ባይታከልበት ኖሮ በዙሪያቸው ያሉትን ሀገሮች መቆጣጠር ላይ ቢያተኩሩ ኖሮ ይህን የበለጠ አስደሳች አድርገውም ነበር። ተጨማሪ መሬት ለማግኘት ከጎረቤት ሀገሮች ጋር ከመጣላት ይልቅ ወደ ባህር ተመለከቱ። እግዚአብሔር ዓለምን ፈጠረ፣ ደቾች ኔዘርላንድን ፈጠሩ።